ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ቅዳሜ ብሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ ሼር ሰብስክራይብ እያደረጋችው እነዚህ መረጃዎችንም እንድትከታተሉ በአክብሮት ይጠይቃለሁ። አድማጮቻችን ተመልካቾቻችን በሀገራችን ኢትዮጵያ እንግዲህ በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች ተጠናክሮ የቀጠሉበት ሁኔታ ነው ያለው። በጎንደር በወሎ በሸዋና በጎጃም በተለያዩ ቦታዎች ላይ ውጊያዎች እየተደረጉ ይገኛሉ። የአማራ ፋኑ በጎጃም በአምስት ግንባር ውጊያ አድርጎ ድል ማግኘቱንም አስታውቋል። በፍኖተ ሰላም አቅራቢያን በተደረገ ውጊያ የአረንዛው ዳሞት ገረመው ወንዳወቅ ብርጌድ በጋራ በመሆን ነው እንግዲህ ሁለት ብሬን እና ሀያ ሁለት የነፍስ ወከፍ መሳሪያዎችን ማርኳል። ሞጣ ከተማ ውስጥም በተደረገው ማጥቃት መብረቁ ብርጌድ በርካታ ወራሪ ደምስሷል፣ ስድስት ምልሻን ማርኳል። በገረገራ ከተማ የአንድ ሻምበል ጦር ተደምስሷል ተብሏል። ወደ ወንጂ ቆሎላ እንግዲህ የተረፉት መመለሳቸውን የተሰማው በባሕርዳር ብርጌድ ባልደረባቸው ባሕርዳር ብርጌድ እና ባልደረባቸው ከባሕርዳር አየር ማረፊያ ተነስቶ ሲንቀሳቀሱ የነበሩት ኃይል ገና ማርያም በተባለው ቦታ በደፈጣ መመታታቸው ተሰምቷል። ሰራዊቱ እንግዲህ ወደ ጭንባ ሲጓዝ ነበር ተብሏል። የአማራ ፋኑ በጎጃም ጥሩ ቁመና ላይ እንደሚገኝም ያስታወቅበት ሁኔታ ነው ያለው። ይህ እንግዲህ በትላንትና ዕለትም በእነዚህ ቦታዎች ላይ ውጊያዎች ሲደረጉ እንደነበረ ነው የተገለጸው። በአማራ ክልል ሰሜን ወሎ ራያ ላማጣ ጥሙጋ ከተማ ገደሉት የሃይማኖት አባትና ዳቆናት የአማራ ክልል ብልጽግና በጉዳዩ ምንም ሳይል እንግዲህ ትግራይ ክልል በጥሙጋ ክዳነ ምሕረት የተገደሉትን በማስተማር ላይ እያሉ በኮማንዶች የተጨፈጨፉትን አንስቶ አንድ መርጌታ እና አራት ዳቆን ነው እንግዲህ የሞቱትም ተብሏል። ሌሎች ቆስሎ ሆስፒታል ገብቷል ተብሏል። የቆሰሉት አላማጣ ሆስፒታል ገብቶ ሕክምና እየተከታተሉ እንደሚገኙ ተገልጿል። የፋኖ ኃይሎች አወደሙት ብሎ ለሰሊጥ መግለጫ ሲያወጣ የነበረው የአማራ ክልል እርሰ መስተዳደር ለዚህ እልቂት ያለው ነገር የለም ተብሏል። የትግራይ ክልል ጊዜያዊ አስተዳደር ጉዳዩን አውግዞ ያዘን መልእክትም አስተላልፏል። እንግዲህ አድማጮቻችን፣ ተመልካቾቻችን ከሰው ህይወት ከሃይማኖት አባቶችእና ዲያቆናት ከእምነት ተቋማት የበለጠ ሰሊጥ የሆነበት ሁኔታ ነው ያለው። ባለፎ ፋኖቹ የሰሊጥ መኪናዎችን አቃጥሏል በማለት ከታች እስከ ላይ እንግዲህ የመግለጫ ጋጋታ እና ሪፖርት ብዙ ብዙ ነገሮች ሲባል ነበር። በጣም በሚገርም ሁኔታ በእነዚህ የሃይማኖት አባቶች ጉዳይ እንግዲህ የአማራ ክልል ርዕሰ መስተዳደር ያለው ነገር የለም። የትግራይ ክልል ጊዜያዊ አስተዳደር እንግዲህ በጣም በሚገርም ሁኔታ ጉዳዩንም ያወገዘበትና የሐዘን መግለጫም ያወጣበት ሁኔታ መኖሩን ነው የተመለከትነው። አድማጮቻችን ተመልካቾቻችን አማራ ክልል ላይ እየተደረገ ያለው ወንጀል ከወንጀሉ ውጭ በክልሉ ውስጥ አስተዳደር ናቸው የተባሉት እንግዲህ እያደረጉ ያሉት አድራጎት እጅግ በጣም የሚያሳዝን ነው ያሉት በርካቶች ሀሳብ አስተያየታቸውን ሰጥቷል። በሌላ መረጃ ዛሬ ኮሎታ ላይ ተገኝተው ንግግር ያደረጉት ፊልድ ማርሻል ብርሃኑ ጁላ የውጭና የውስጥ ጠላት ተነስተውብናል ብሏል። ጠላት ሊወረን እየመጣ ነው ስሉ ሊወርህ እየመጣ ነው ስሉ የውስጥ ወራሪዎችም አብሯቸው እንሰለፋለን ብለው ቃል እየገቡ ነው ብሏል። በወታደራዊ ምረቃ ፕሮግራም ላይ ነው እንግዲህ ይሄን ንግግር የተናገሩት። ከብሔረሰብ ከሃይማኖት ገለልተኛ የሆነ ሰራዊት ገንብተናል ያሉት ብርሃኑ ጁላ ቤተክርስቲያን ካህናትን የጨፈጨፈው መከላከያ ሆኖ ስሙ እየተነሳ ይገኛል። አድማጮቻችን፣ ተመልካቾቻችን እንግዲህ ይሄ መልእክት ለንደኛ ያለው የአማራን ህዝብ ትክል የሚደግፉትና አማራው እንደትላንትናው አረንጓዴ፣ ቢጫ፣ ቀይ ባንዲራ ተሸክሞ ወደ ጠሩበት ቦታ አይሄድም ብለን ስንናገር ነበር። አብዛኛዎች አማራ ተወላጅ የሆኑትም ደግሞ ይሄ ጦርነት እኛን አይመለከተንም፣ እኛ ስለ ወደብ አይደለም፣ ስለ አሰብ አይደለም፣ ጥያቄያችን በሰላም ወጥተን መግባት ነው የምንፈልገው እንጂ አሁን የወደብ ጥያቄ የለብንም እያሉ አንዳንዶቹ ሀሳብ አስተያየት ይሰጣሉ። ብርሃኑ ጁላ እንግዲህ አሁን ቀጣይ ጊዜ አሰብ ላይ እንዋጋለን ነው የሚሉ አንዳንድ የብልጽግና ሚዲያዎችም ሰምታችሁ ከሆነ ቀጣይ ፕሮግራማችን ከቀይ ባህር ነው የምናስተላልፈው፣ ነው የሚለው በጣም የሚገርም ነው። እንግዲህ አሁን ኢትዮጵያ ውስጥ በጣም የሚገርመው ከመገንባት ማፍረሱ ቀላል የሆነበት ሁኔታ ነው ያለው። ጦርነትም ቀላል የሆነበት ሁኔታ ነው ያለው። ሱቅ ከመክፈት ጦርነት መክፈት የቀለለበት ሁኔታ ነው እየተመለከት ነው የምንገኘው። ስለ ጦርነት ስሜትና ስለ ጦርነት ጎጂና ጠቃሚነት እንኳን በውል ያልተረዱት አንዳንድ ዩቱብ ከፍቶ ዩቱብ ላይ ተለጥፎ የሚያወሩት ቀይ ባህር ነው የሚቀጥለውን ፕሮግራም የምንሰራው፣ እዚህ ቦታ ተቀምጠን ነው ፕሮግራም የምናስተላልፈው በማለት እንደው ያልተገባ ንግግር ይናገራሉ። እኔ አልፈርድባቸውም። የጦርነት ስሜት ስለማያውቁ ነው። የጦርነት ስሜት ስለማያውቁ ዝም ተብሎ ብቻ እንደመጣልን የምንናገርና እንደመጣልን የምናወራ ከሆነ አግባብነት የለውም። እኛም ዋሽተን፣ እኛም ተሞኝተን ሌሎችንም ማሞኘት ነው የሚሆነው ኢትዮጵያ ሁን ያለችበት ሁኔታ እንኳን የሰው ሀገር ልትወር ወረራውንም ራሱ ብትቋቋም መልካም ነው ብዬ ነው ማስቡ። ምክንያቱም አንድነታቸው ፍርክስክሱ የወጣበት ሁኔታ ነው ያለው። የሰራዊቱ የመዋጋት ፍላጎትም የወረደበት ሁኔታ ነው ያለው። በሀገር ውስጥ ጦርነት ልቡ ቆስሏል፣ አእምሮ ቆስሏል። ጎን ለጎን ነው እየሄዱ ያሉ። መተማመን የለም። እርስ በራሳቸው ራሱ መተማመን የለም። ጎን ለጎን ነው እየሄዱ ያሉት። አማራ ደግሞ በዚህ ውስጥ አገባው፣ ትግራይም ገለልተኛ ሆኖ ይቀጥላል ብለን ተስፋ እናደርጋለን። ከዚህ ውጭ በጣም ትልቅ ውሸት መሬት ላይ ያለው እና መላው የኢትዮጵያ ሕዝብ እየተረዳ ወይም ደግሞ መላው የአማራ ሕዝብ እየተረዳ የመጣው መከላከያ ከሃይማኖት ከዘር፣ ከፖለቲካ ነፃ ነው የሚሉት ጉዳይ ነው። ይሄ እንግዲህ ሁልጊዜ ይናገሩታል። ይህንን ጉዳይ ከሃይማኖት ነፃ ከሆነ ቤተክርስቲያን ውስጥ ገብቶ የቤተክርስቲያን ካህናትን ዳቆናትን ለመግደል ለምንድን ነው ያስፈለገው? በተሳሳተ መረጃ እና አንዳንድ ባንዳዎች ሽልንግና ስሙኒ ወስዶ ጥቆማዎች ሊያደርጉ ይችላሉ። ሊጠቆም ይችላል። በዛ በተጠቆመ ጉዳይ ላይ ገብቶ ፍተሻ አድርጎ እጅ ከፍንጭ የተጠቆመበትን ጥቆማ ሳያገኝ ሰላማዊ ሰዎችን፣ የሃይማኖት አባቶችን፣ ዲያቆናትን መግደሉ ለምን አስፈለገ? ከዚህ ጋር ተያይዞ ወይም ፋኑን ደብቋል ወይም ፋኖ እዚህ ቦታ ላይ እንደዚህ አድርጓል ብሎ የሚያሳየው መረጃ አለ ወይ? የለም። ምንም አይነት ነገር በሌለበት በተሳሳተ መረጃ ገብቶ ሰው መግደል ምን የሚሉት ነው? ከሃይማኖት ነፃ ነው፣ ከፖለቲካ ነፃ ነው፣ ከብሔር ነፃ ነው የተባለው ሰራዊት በዚህ ልክ እንዴት መሬት ላይ ያለው እና እነሱ የሚናገሩት የተጣረዘ ነገር አይሆንም ወይ? ብዙም ጊዜ ይናገራሉ። እነዚህ ነገሮች እንግዲህ ሆለታ ገነት ላይ እንግዲህ ተገኝተው ነው ፊልድ ማርሻል ብርሃኑ ጁላ በከፍተኛ ሁኔታ ወታደር አሰልጥኖ እያወጡ ይገኛሉ። በአሁኑ ሰዓት በአማራ ክልል ላይ በቀጥታም ይሁን በተዘዋዋሪ እንግዲህ የተመታውን ሰራዊት መልሶ የማደራጀት ስራ እና ለቀጣይ ስራዎች ዝግጅት ለማድረግ አንዳንድ ቦታዎች ላይ ሰራዊትን ስቦ የማውጣት እንቅስቃሴዎችም አሉ። ክልሉ ምናልባት ለሚሊሻ እና ለአድማ ብተና የማስረከብ እንቅስቃሴ የሚታይበት ሁኔታ ነው ያለው። የተወሰኑ ቦታዎች ላይ አንዳንድ የተወሰኑ መከላከያ ሰራዊትን መካናይዝድ ሽፋን የሚሰጡትን በማስቀመጥ ነው። እንግዲህ አንደኛ ይሄ የአሰብ እንቅስቃሴ አሁን ቅድሚያ የተጀመረበት ዋናው ትልቁ ነገር አማራ ክልል ላይ ያለውን እንቅስቃሴ የደም ግፊት ፕሬጀር ለመለካት ነው። ላብራቶሪ እንደምንለው አይነት አማራው ምንድን ነው የሚለው። ስለዚህ ወደብ የፋኖ ኃይሎች አስተላለፋቸው ምን ይመስላል የምለውን ለመገምገም ነው እንጂ ሙሉ ኃይሉ ከአማራ ክልል የወጣበት ምንም አይነት ምክንያት የለም። ሌላ ሌላ አካባቢ ያሉ ወታደሮችን ነው እንግዲህ ወደ ትግራይ ክልል የማስጠጋት አይነት ነገር ያለው። ትግራይ ክልል አካባቢም እራሱ ለኤርትራ የጦርነት ዝግጅት የሚያበቃ ነገር የለም። ትግራይ በሁለቱ ተከፍሏል። አሁን ራሱ ዛሬ ራሱ እነ ጌታቸው ረዳ የድረሱልን ጥያቄ ጥሪ እያቀረቡ ይገኛሉ። የነ ዶክተር ደብረጽዮን ቡድን የተቋማትን ወረራ እያደረጉ እንደሚገኙ ቢሮዎችን የማስለቀቅ ማተብ የመቀማት እንቅስቃሴ የተጀመረበት ሁኔታ መረጃ እየወጣ ይገኛል። እነዚህ እነዚህ ነገሮች ለማርገብ ሌላ ጦርነት ከምናደርግ ትግራይ ውስጥ ያለውን ልዩነት አንድ ማድረግ አለብን የሚል ፕሮፓጋንዳዎችን ሲያሰሙ ሰምተናል። ሰሞኑን አሁን እንግዲህ ፕሬጀር የመለካት አማራ ክልል ምን ይመስላል? የፋኖ እንቅስቃሴ ምን ይመስላል? እንግዲህ የፋኖ አቋም ደፍሮ ያንን ጦርነት የሚቀጥል ከሆነ እሱ ወደፊት ሲሄድ የፋኖ ኃይሎች ወደፊት የመሄድ አይነት እንቅስቃሴ ነው። እንግዲህ አሁን እየተመለከት የምንገኘው የድራማ ብጤ ነው ማለት ነው። ሰውየው በር ሲያንኳኳ ማን ያንተ ብሎ ሰውየውን ሊያባረር ሲወጣ መሄድ አልችልም፣ እንዴት እንደሚኬድ አሳየኝ ብሎ እንዴት እንደሚኬድ ሲያሳየው ራሱ ቤቱ ገብቶ ከውስጥ ቀርቅሮበት ቀጥ ብለ ሄድ ያለው አይነት ነገር ነው። እንግዲህ አንተ ወደ ሌላ ቦታ ለመውረር ስትሄድ፣ አንተ ደግሞ በዚህ የመወረር ምናልባት እንዲህ አይነት ነገር የተፋንታ ይገጥሟል ብለን እናስባለን። በሌላ መረጃ ዛሬ ሆሎታ ላይ እንግዲህ የተገኙት ፊልድ መርሻሉ ብዙ ነገሮችን አንስቷል። በርካታ ወታደሮች እየተማረኩ እንደሆነ ተገልጿል። ጠላት ወርሃለሁ ብሎ ሲመጣ ውስጥ ያሉት ኃይሎች አብርን እናግዛለን እያሉ ይገኛሉ። እነሱ የሚሉት እኛ የአማራን ህዝብ ትግል የምንደግፍ አማራው ራሱ ከመከላከያ ጎን ቆሞ ኤርትራ እየታባሽ አሰብን እኖራለን፣ አሰብን እንደዚህ እናደርጋለን፣ ከመንግስት ጎን እንሰለፋለን የሚል መፈክር የሚሰማ መስሎታል። ይሄ ይልምንጀራ። ምክንያቱም አማራውን አገር የለውም ተብሏል። አገር የለውም ተብሎ መውጣት መግባት አትችልም ተብሎ እየተደበደበ ያለው ሀይል እየተደበደበ ያለው ህዝብ እንዴት አድርጎ ከሌላ ወረራ ጋር ከአንተ ጋር ሊሰለፍ ይችላል? ይሄ የማይታሰብ ጉዳይ ነው ጎበዝ። ማንም ህጻን ልጅ የሚያስበው ጉዳይ ነው እንኳ ተምሯል፣ አውቋል፣ ጦር አዋቂ ነው የተባለ ሰው ይቅርና ለየትኛው ሀገር ነው አንተ ኢትዮጵያ የምትለው? ኢትዮጵያ አንተን አታስተዳድርም፣ አንተን አትመጥንም፣ አንተ ኢትዮጵያን አትመጥንም የተባለ ህዝብ ነው። ይህ ህዝብ እንዴት አድርጎ ለአሰብ ይሰለፋል ስታስቡት? ስለዚህ ይሄንን ነው እንግዲህ የውስጥ ወራሪዎች ከውጭ የሚወጡ ወራሪዎችን እንቀበላለን እያሉ ይገኛሉ ነው የምለው። ብርሃኑ ጁላ ሌላው በትላንትና ዕለት ብራቃት አገዛዙ ወታደሮች ላይ ካምፕ እንግዲህ በሶስት ቦታዎች ላይ ነው ጥቃት በማድረስ በዚህ ውጊያ እንግዲህ ሁለት ወር ተቀምጦ በርካታ ተተኳሾችን ያከማቸው ቦታ ነው እንግዲህ ፋኖ በትላንትናው ዕለት እንግዲህ ውጊያ ከጠዋቱ አምስት ሰዓት ከጠዋቱ አስራ ሁለት ሰዓት እስከ አምስት ሰዓት ውጊያን የተደረገው የብልጽግና ጀርናሮቹ እንግዲህ በተቃራኒ ፋኖን ደምስሰናል ብለው ሪፖርት ሲያደርጉ ፋኖ በርካታ መሳሪያዎችን የማረክበትና ተተኳሾችንም የወሰደበት ሁኔታ ያለው። ሶስት ወር ሁለት ወር አካባቢ ነው እዚህ ቦታ ላይ የቆዩት። በዚህ ጊዜ የአካማቹትን ተተኳሾችን ሁሉ ፋኖ አግኝቻለሁ ብሏል። የብልጽግና ጀነራሎች ደግሞ በተቃራኒ ፋኖን ደምስሰናል ብለው ሪፖርት አድርጓል። ፋኖቹ ደግሞ ውሸትና ፕሮፓጋንዳ ነው፣ ለማጥቃት ሄር ነው እኛንም ስሉ ተናግሯል። በሌላ መረጃ ወደ ትግራይ የሚወስደን መረጃ ነው አድማጮቻችን ሜጀር ጀነራል ክንፈ ዳኘው እንግዲህ የማትደፈር ነፃ ሀገር ትግራይን እንመሰርታለን ብሏል የተወረረ ነው በፖለቲካ ልዩነት ሳይሆን ስልጣኔያችንን ሊቀሙን ነው ብለዋል እንግዲህ የነደብ ሲሆን ቡድንም በግልጽ ወረራ ጀምሯል ጌታቸው ረዳ ድረሱልኝ ጥሪ እያሰማ ይገኛል አንዳንድ ተቋማትን እየወረሩ ማተብ እየወሰዱ እንደሚገኙ ነው እንግዲህ የተገለጸው አድማጮቻችን ተመልካቾቻችን በሙስና ጉዳይ ተጠርጥሮ እንግዲህ ለአመታት እስር ላይ የነበሩት ሜጀር ጀነራል ክንፈ ዳኘው እንግዲህ ትግራይን ነፃ ሀገር እና የሰውን የማትፈልግና የሰውን የማትጠብቅ ከአዲስ አበባን የማትመኝን ትግራይን እንመሰረታለን ብሏል። እንግዲህ ቀደም ሲል በትግሉ የሞቱት ቤተሰቦችንም ማስታወስ አለብን ነው ያሉ ጀነራሉ በርካታ ንግግሮችን አድርጓል። ይጣቀማ ያለ አንኳር የሆነውን ነገር ነው እንግዲህ ከውስጡ የወሰዱ ነው። ዋና አላማው ዞሮ ዞሮ እሳቸው ብዙ ማብራራዎችን የሰጡ አላማቸው ትግራይን ሀገር እናድርግ ነው። አድማቾቻችን፣ ተመልካቾቻችን መልካ ሚዲያን ሰብስክራይብ ያደረጋችሁ ያርማጅ ተመልካቾች ቁጥር እንድታበዙ አክብሮት እንጠይቃለን። አርካምሽ